ጤና ይስጥልን በያላችሁበት የኤችዲ አድማጭ ተመልካቾች፣ እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። በስርጭት ላይ ያለን እንዲሁ ዩቲዩብ ላይ ትከታተሉን አላችሁ አንድ መቶ አንድ ነጥብ አንድ ላይ ካላችሁ እንግዲህ 25 ሳት ደቂቃዎች ከእናንተ ጋር ቆይታ የሚያደርገው የሐሙስ ከሰዓት ፕሮግራማችን ነው። ስለምትከታተሉን ምስጋናችን ከፍ ያለ ነው። ከባልደረባዬ በአካል ዳንኤል ጋር ቆይታ የምናደርግበት ፕሮግራም ነው። ትናንትና አርሰናል በቻምፒዮንስ ሊግ የሁለተኛ ሳምንት ጨዋታ በሁለት ለዜሮ አሸናፊነት ወጥቷል። በሳካ እንዲሁ ቀደሞ ብሎ ደግሞ በማርቲኒሊ አማካኝነት ጎል አግኝቷል። እንግዲህ ስድስት ነጥብ ይዟል። በመሪነት ደረጃ ካሉ ቡድኖች ጋር ተቀምጧል። ከዛ ውጭ የተጠበቀው ትልቁ ጨዋታ የፓሪስ ሴን ጀርሜን እና የባርሴሎና ባርሴሎና ላይ የተደረገ ጨዋታ ነበር። ይሄ ጨዋታ በስተ መጨረሻ በፔጄ ባለፉት ሻምፒዮኖቹ ሁለት ለአንድ አሸናፊነት ተጠናቋል። ያልተጠበቀ ነበር። በነገራችን ላይ እንግዲህ ልዩ የሚያደርገው ደግሞ ቁልፍ ቁልፍ ተጫዋቾቹን ፓሪስ ሴን ጀርሜን በጉዳትም በተለያየ ምክንያትም ሳያሰልፍ መግባቱ ነው። አመሳህል የሚደርሱ በተለይ ማጥቃት ባህር ያላቸው ተጫዋቾች በሙሉ እዚህ ስብስብ ውስጥ እንዳልነበሩ ታይቷል። ሽንፈቱ ለባርሳ እንግዲህ አስከፊ ነበር ሊባል ይችላል። እነዚህን ሁሉ ጨዋታዎች ማከል አድርገን እናወራለን። በእርግጥ ሲቲ ከሞናኮ ሁለታቸው የተለያየበት በስተመጨረሻ ነጥብ የጣለበት ጨዋታ ተመዝግቧል። ሌሎችም በርከት ያሉ ጨዋታዎች ተደርገዋል። ትኩረታችን ግን ሁለት ጨዋታዎች ላይ በስፋት ይሄዳል። አርሰናልን ይመለከታል። ፓሪስ ሴን ጀርሜንና ባርሴሎናን ይመለከታል። በአካል ይህን ነፍ እያለሁ አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን እንግዲህ በዚህ ሀገር ከመሸ ተገናኝተናል። እንግዲህ ኢትዮጵያ ደግሞ ለሚከታተሉን ሲነጋ ነው። በእርግጥ ዩቲዩብ ላይ ከዛ ውጪ በሬዲዮ ደግሞ እንግዲህ በተለመደው ከሰዓት እንደሚያገኙን ነው የምንጠብቀው አጓጊ ነገሮች እንግዲህ እየመጡ ነው አይደል? የሊቨርፑልን የበቀደም ያልጠበቀ ነገር አየን። ትናንት ደግሞ እንዲሁ ደግሞ የተመዘገቡ ውጤቶች አሉ። በእርግጥ የባርሳ ሽንፈት ነው ያልጠበቀ ሊመስል የሚችለው እሱ ባለበት ሁኔታ። አርሰናል እንዲሁ ሁለት ለዜሮ ያሸነፈበት ኦሎምፒያኮስን የሚጠቀስ ጨዋታ ነው። እነዚህ እነዚህን ነገር እንዳሳለን ብለናል። መመለሱ አሪፍ ነው ውድድሮች እንግዲህ በሳምንቱ አጋማሽም፣ ግን ደግሞ አሁን ፈጠን ብሎ ደግሞ ኢንተርናሽናል ብሬክ መጣ። ትንሽ ደግሞ ላያደበዘዘን ይሆን አላቅም። በአካል ይሄል ያው ምን ጥያቄ አለው ዴቭ፣ ራሱ የእያሰራ ራሱ እኮ ተበድራል አለ ብዙ እንትኖች ላይ ኢቨንቶች ላይ ኳስ ጨዋታው ላይ ፉክክሮች ላይ ትኩረት ስለምናደርግ ልክ እንደዚህ አይነት ነገሮች ከሌሉ እንግዲህ ሁሴን የሚያመጣቸው እነዛ አስደናቂ ኢንተርቪዎችን ወደ አድማጮቻችን የምናደርስበት ነው። እንዳልከው ግን ኢንተርናሽናል ብሬክ አለ፣ ያው ቀዝቀዜ ማለት ነገር ይኖራል ልክ ኳሱን ምራሱ ስታው እንደዛው ነው። አሁን የሆነ ናሽናል ቲም ጨዋታን ስታይ በቃ ፍጥነት የለው ምናምን ተጫዋቾች ዝም ብለው ለረፍት መጥተው እያደረጉ ያሉት ጨዋታ ይመስላል። ከአንዳንድ ክለቦች ማነው ከአንዳንድ ብሔራዊ ቡድኖች ውጭ እንደዚህ አይነት በጣም ይሄ ፉክክር አልባ የሆነ እንቅስቃሴዎችን የምታስተውልበት ጨዋታ ይሆናል። እና ያው እንግዲህ እንመለከታለን። ባለው ግን እስካለ ግን እንጠቀማለን ለማለት ባለው ነው የምንጫወተው። በቀጠለው ደግሞ ጊዜ ሲደርስ እናያለን። ለሁሉም የአርሰናልን ጉዳይን ለአንሳ አስቀድሜ በተለይ ካለንም ሰዓት አኳያ ከፈል ከፈል ከፈል እያደረገን ብናየው ደስ ይለኛል እዚህ ጨዋታ ላይ በተለየ ትኩረት አይቻለሁ ተከታትዬዋለሁ ይሄንን ጨዋታ አርቴታ እንግዲህ ያው ስኳድ ደብዝ ችግር ስለሌለበት የተጫዋቾች ለውጥ ያደርጋል አያደርግም ሲባል ነበር አስቀድሞ አምስት የሚደርሱ ያህል ተጫዋቾችን ቀይሮ እየገባበት ከበቀደሙ ጌም እንደሆነ አይተናል። በተለይ እንግዲህ ተከላካይ መስመር ላይ የቤን ዋይት መምጣት እንዲሁ ሉዊስ ኬሊ መምጣቱን አይተናል። ኦዴጋርድ በቋሚነት የጀመረበት ሂደት ሜሪኖም እንዲሁ የመጣበት ማርቲኔሊ በሳካ መስመር የተሰለፈበት በግራ ደግሞ እንግዲህ ትሮሳርድ ቦታውን ይዞ የቀጠለበት እንደዚህ እንደዚህ ደክላን ራይስን ያሳረፈበት እኚህ ነገሮች የነበሩበት ጨዋታ ነው ይሄ ጨዋታ። በእርግጥ ይህንን ጨዋታ ላየና አርሰናል በተለይ ሃያ አምስት ሰላሳ ደቂቃ ያደረገውን እንቅስቃሴ ላየ ያ ጨዋታ በዛ ጊዜ ውስጥ ማለቅ ነበረበት። በተለይ የኋላ ኋላ ሰከንድ አፍ ላይ አንድ ለዜሮ ውጤትን ይዘህ መሄድ ምን ያህል ፓኒክ ሊያደርግ እንደሚችል አቻጎል ከተቆጠረ ደግሞ ምን ያህል ዋጋ ሊያስከፍልህ እንደሚችል እየታየበት ነው ከአርሰናል አንጻር ማለት ይቻላል። ሰላሳዎቹ ሀ ሃያ አምስት ሰላሳ ደቂቃ ላይ የነበራቸው አስደናቂ ብቃት ግን እጅግ ይገርም ነበር። ማስደነቁ በነገርህ በነገርህ ላይ በሚፈጠሩ የጉድል ድሎች በሚባክኑ ድሎች ብቻ ሳይሆን ያ ከአርቴታ ጋር በደንብ ኢምፕረስ የሆንበት ሀያ ሁለት ላይ ሀያ ሶስት ላይ የነበረው አርሰናልን በደንብ ያስታወሰ አይነት እንቅስቃሴን በደንብ ያየ ነው እና አላቅም በተወሰነ መልኩ በተለይ ለኦዴጋርድ የተሰጠው ነፃ የሚመስል ሚና፣ ኦፍኮርስ አርቴታ ለዚህ ጨዋታ ተብሎ የተሰጠው ነፃ ሚና ነው ወይ ብለው ጠይቀውት ነበር ከጨዋታው በኋላ እና ኖ ኖ ኦዴጋርድ በባህሪው እንዲህ ነው ሁልጊዜም እሱ ላይ የምናስቀምጠው ገደብ የለም የሚል አስተያየትን ሰጥቷል። ግን የነበረው ነፃነት ይገርም ነበር። ነፃነት ብቻ ሳይሆን ደግሞ የኳስ ቁጥጥር፣ በሰውነቱ የሚጠቀምበት ባህሪ፣ የሚሰጣቸው ፓሶች፣ በቃ በደንብ ነፃነት ይሰማው ነበር እና ዝም ብዬ ያየሁት ነበር። ይሄ ነገር የመጣው ምንድን ነው? በራስ መተማመኑ በመጨመሩ መነሻ፣ እንዳልነው ጥሩ ረፍት አድርጎ በመምጣቱ መነሻ። ምክንያቱም ጫና የነበረበት ጊዜ እንደነበረ እናስታውሳለን ተደጋጋሚ የትከሻ ጉዳትም ደጋግሞ ገጠመው እና እሱ ከሱም እንግዲህ ሙሉ ለሙሉ መምጣቱ እረፍትን አጣጥመው። ከዛ ውጭ እንግዲህ ቡድን ውስጥ የተፈጠረውም ይሄ እንግዲህ የማፈራረቅ ምንድን ነው የማፎካከርም ስሜት እንግዲህ የዜም እዚህ ቡድን ውስጥ አለው አለው እያለ ነው። ኦፍኮርስ በቀጥታ ሚናቸውን ባታገናኝም እንግዲህ እየቀያየር የሚጠቀምበትም ሂደት ስላለ የፉክክሩ መንፈስ የፈጠረው ብዙ ነገር ልትል ትችላለህ። ወይስ ደግሞ እንግዲህ ከኋላ ስቴቢሊቲው አርሰናል በደንብ ጠንክሯል እንደምናየው እና የተከላካዩም የግብ ጠባቂውም የዙበም እንዲመረጋጋት ይታያል እና ከኋላ ጥሩ ባካፕ ስላለው ነው ይሄ ነገር የሆነው የሚል ነገር ብዙ ነገር ልታነሳት ትችላለህ። እና በተወሰነ መልኩ የበንዋይት መኖር ሲታይ በተለይ ሳካ በሚኖርበት ጊዜ የነበራቸው ኬሚስትሪ ቀደም ባለው ጊዜ ይታይም ስለነበር ብዙ መላምቶችን ልታስቀምጥ ትችላለህ እና በጣም እጅግ ነፃነት የተሰማበት ኳስን እንደ ልብ የሚቆጣጠርበት፣ ቴምፖን እንድግተት የሚያደርግበት፣ ያለቁ ሶስት ኳሶችን የሚሰጥበት ባህሪ ያየንበት አርሰናልን አይተናል እና እንዳልኩ በተለይ በመጀመሪያው 45 የባከኑ ችግሮች ኦሎምፒያኮስን ስበውታል፣ ወደ ጨዋታው እንዲመለስ ሰከንድ ሃፍ ላይ በተወሰነ መልኩ በተለይ ከ30 35 ደቂቃ በኋላ ወደ ጨዋታ እንዲገቡ አድርጓቸዋልና እንዲገቡ ሲባል የፈጠሯቸው በርከት ያሉ የተለዩ ዕድሎች ኖሩ አይደለም። ግን በዴቪድ ራያ ጥረትም የከሸፈ አንድ ሁለት ኳስ እንደነበር አይተናል። ግን አርሰናል በጨዋታው ውስጥ እንዲቆዩ በደንብ ጋብዟቸዋል። በተለይ አውሮፓ ቻምፒየንስ ሊግ ላይ እንግዲህ በግልህም እንደምታየው ዕድሎች ከተገኙ በተለይ ቁልፍ የሆኑ እድሎችን አንድ ለአንድ የሚሆን ሀፍ ቻንስ የሚሆን ከተገናኘ ከግብ ጠባቂ ጋር እድሎችን የመጠቀም ማዝማሚያ ከሌለ ቡድኑ የተመለሰው ሊመጡ እንደሚችሉ ደጋግመን እያየን ነው። እና ይታያል ደግሞ አውሮፓ ላይ ብዙ ጊዜ ባህሪውን ፕሮደክት ማድረግ እንደ ሊጎች አትችልም እና ይሄ ነገር ነው አርሰናል ላይ እየታየው የኋላ ኋላ ሰከንዳፍም እንዲሁ እነዛም እድል ኖሯቸው አርሰናሎች የፈጠሯቸው እድሎች ያስቆጩ ነበሩ በተለይ ኦዴጋርድ ትሩ ፓሶች፣ እነዚህ ቀድሞ የምናውቃቸው እጅግ አስደናቂ ፓሶች፣ በተጫዋቾች መካከል የሚጣሉ ፓሶች፣ ለትሮሳርድ ሊሆን ይችላል፣ ለዮክሬሽ ሊሆን ይችላል፣ አስደናቂ ነበሩ። እንደው ያፈጻጸም ችግር ተጫዋቾቹ ላይ ታየ እንጂ ይሄ የአርሰናል እንቅስቃሴ እንደነገርኩህ የቀደመውን ጊዜ በተወሰነ መልኩ እንዳስታውሱ ሁሉ ያደረገ ነበር ማለት ይቻላል። እዚህ ላይ እንግዲህ ያው የኋላ ኋላ እንዳልኩት ሳካ፣ አርቴታ የሆነ የቡድኑን እንቅስቃሴ መርካት ባላሳየበት ወቅት ላይ ወደ ተጫዋቾች ለውጥ ነው እንዲገባ የሆነው እና በተለመደው መንገድ በደንብ የሚተማመንባቸውን ተጫዋቾችም ቀይሮ አስገብቶ አይተናል። እንግዲህ ቤን ኋይትን ያወጣበት በትምበር ደክላን ራይስን ወደ መሀል እንደገና መልሶ ያመጣበት አካንም እየተጠቀመበት ሂደት ውስጥ በደንብ ገብቶ አይተናልና ገብርኤል ማጋላሽ በተወሰነ መልኩ ኖክ ገጥሞት ነበር። የከፋ አይደለም ልናየው እንችላለን በሂደት ብለዋል። ግን እሱንም ቢሆን በማስጌራ የቀየረበት በርካታ ለውጦችን አድርጓል። እና የሆነ በተወሰነ መልኩ ልክ አንድ ጎል ይዘህ ዝም ብለህ ብሄድ ቁጥር አንዳንድ ጊዜ እንግዲህ ግማሽ ቻንስ ቢሆን ወደ ጎል ተቀይሮ ዋጋ ያስከፍልሃልና አባቻ ውጤት ያንን የመፍራት ነገር ያለመረጋጋት ነበር ነገር አርቴታም ላይ ይታይ ነበርና የኋላ ኋላ ግን እንግዲህ ተቀይሮ የገባው ሳካ በዚሁም እንቅስቃሴ ላይ እንግዲህ ማነው የአምበሉ ኦዴጋርድ ሚና ትልቅ እንደነበረ አይተናል። እንግዲህ ጠበቅ አድርጎ የመታው ኳስ ባልተጠበቀ መልኩ በግብ ጠባቂው እግሮች መሃል ገብቶ እንግዲህ አርሰናሎችን በደንብ ረፍት የሰጣቸው ሆኗል። እንግዲህ ኦዴጋዶ ውጭ ብዙ ሊነሱ እንደሚችሉ ነገሮች እንዳሉ ሊታይ ይችላል። እንግዲህ የኋላው ግብ ጠባቂ ዴቪድ ራያ በጣም ያልተሞገሰ ብዙ ያልተባለለት ግብ ጠባቂ የሆነ እንዳለ በደንብ እየታየ ነው። ሊጉ ላይ ብዙ ጊዜ ስለ አሊሰን ነው አይደል ብዙ ድንቅ ነገሮች እየተነሱ ያሉት። ግን አሁን ያለፉትን ዓመት ሁለት ዓመታት ካየን ይሄ ግብ ጠባቂ እንዴት ኮንስስተንት በወጥነት እየተጓዘ እንዳለ ታያለ እና መረቡን ላለማስተፈር የሚያደርገው ጥረት አሁንም ጠንክሮ ቀጥሏል። በእርግጥ ከፍለፊቱ ሳሊባና ገብርኤል ስላሉ ለእሱም ጥሩ መጋረጃ እንደሚሆኑት ይታመናል። ግን አንዳንድ የሚያከሽፋቸው ኳሶችን ስታይ ግን እጅግ እጅግ አስደናቂ ብዙ ያልተሞገሰ ግብ ጠባቂ እንደሆነ በድፍረት እንድትናገር የሚጋብዝ ይመስለኛል። በዚህ በኩል ይሄን ላነሳ እችላለሁ። ኳስ እጅግ በተለይ አንዱ እርሱ ኳስ ኦልሞስት አቻ ሊሆኑ የሚችሉበት በትድል እንደነበር ልታይ ትችላለህ። ከዛ ውጪ እዚህ ቡድን ውስጥ ጎል ባለማግባቱ ሊወቀስ ይችል እንደው አላቅ ካልሆነ በቀር ምናልባትም እንግዲህ ታይሚንጉና ከዚህ በፊት የምናቅበትን ፍጥነት በደንብ ባለመጠቀሙ ያባከናቸው ኳሶች ያስወቅሱት ካልሆነ በቀር የዩክሬሽንም መሻሻል በድጋሚ በዚህ ጨዋታ አይቼበታለሁ ማለት እችላለሁ። በተለይ ሊንክ አፕ ፕሌይ እና ሆልድ ማድረግ ኳስ በረጅምም ይሁን በምንም መንገድ ለሱ ሲታል አጠገቡ ወይም ከስሩ ከማይጠፉት ኤኔ የተጋጣሚ ቡድን ተጫዋቾች ሸፍኖ እንቅስቃሴውን ለመምራት ሊንካፕ ሆኖ ደግሞ ኳሶች ወደፊትም ወደኋላም ሊመለስ ከቻለ ይህንን በማድረግ ሂደት ላይ የነበረውን ግልጽ ሚና በድጋሚ አይቻልም። ኦፍኮርስ ከአጥቂ የምጠብቀው ጎል ነው፣ መለኪያውን ብዙ ጊዜ ጎል ነው ግን የተጫዋች አዲስ እንደመሆኑ የሚጠበቅበት ነገር ብዙ ቢሆንም ፈጠን ብሎ ለመልመድ የሚያደርገው ጥረት እነ አርቴታም ለዚህ በሚሆን መልኩ ነገሮችን እያመቻቹለት እንዳለ ይታያል። ፍንጭ ሰጪ ነገር ነው። በድጋሚም በትናንቱ ጨዋታ ኦሎምፒያኮስ ላይ ያየሁት ያ የጎል ጉዳይ እንግዲህ በሂደት መምጣት አለበት፣ አካውንቱ መክፈት እንዳለበት ታያለ። ኢቨን ማርቲኔሊ ጠብቆት ብረቱ ገይቶ የተመለሰው ኳስ በዩኮሬሽ የተሞከረ ኳስ ነው እንደምታውቀው እና ያ ጎል እንዴት እንዲገባ ፈልጎ እንደነበረ በኋላ ግን ሳይገባ ቀርቶ ማርቲኔሊ ሲያገባውም ሙሉ ደስታው ፊቱ ላይ እንዳልነበረ ታያለህ። ለምን? አጥቂ ነው፣ ጎል ማግባት ይፈልጋል። የምትለካው በጎል በመሆኑም፣ ያንን ለማሳየት እንደሚጥር ታያለህ እና ጎል አለማግባቱ ካልሆነ በቀር ከቡድኑ ጋር ኮፕ አፕ ለማድረግ በጣም ጥረት እያደረገ እንዳለ ታያለህ እና ብዙዎች ፖርቹጋል ሊግ ላይ የነበረውን ነገር ያነሳሉ። የፖርቹጋል ሊግ ተከላካዮች ወይም ደግሞ ትልልቅ አውሮፓ ላይ የምናያቸው ወይም በሊጉ ላይ የምናያቸው ተከላካዮች ሴም ባህሪ አይኖራቸውም፣ ሴም ፍጥነት አይኖራቸውም። ይህም ተጫዋች በተወሰነ መልኩ እንግዲህ ለመላመድ የሚያደርገው ጥረት ፍንጭ ሰጪ ነው። መሻሻል ይታይበታል ግን በጎል አለመታጀቡ እንደ እንክል ሊነሳ ይችላል። በተረፈ እንግዲህ የትሮሳድ ጉዳይ ነው። ትሮሳድ እያየሁት ነው ደጋገመ ቋሚ ድል ሰጥቶታል እና ይሄ ድል ሲሰጠው የሚያባክናቸው የጎል ኳሶች መበርከታቸው ይታያል። እውነትም የተጫዋች በቃ ሱፐር ሰብ ነው እንዲህ ብለህ እንግዲህ አሁንም ጥያቄ እንድታነሳ የሚጋብዝ ነው የሚሆነው እና በተወሰነ መልኩ ትሮሳድ ያባክናቸው ነው ምድሎች እዚህ ላይ መጥቀስ የሚቻል ይመስለኛል። በተረፈ ግን አርሰናል እዚህ እንቅስቃሴ ላይ ራሱን ጋብዟል። የቤንዋይትን ሚና እንግዲህ ከጉዳት ነው ተመልሶ የመጣው በተጠበቀው ደረጃ እንዳልሆነ በተወሰነ መልኩ ለመታዘብ የቻልንበት ሂደት አለ። ግን የሚያዝናናውን አርሰናል በተለይ ለ30 35 ደቂቃ በደንብ አይተናል። ከዛ በኋላ በተወሰነ መልኩ መንገጫገጭ የነበረበት በነዛም በኩል ለመምጣት ጥረት የሚደረግበትን አርሰናል አይተናል። የኋላ ኋላ ግን እንግዲህ የሳካ መምጣት ቡድኑን ስኬታማ ሆኖ ስድስት ነጥብ በዚህ ውድድር ይዞ እንዲወጣ እንደጋበዘውታ ያለህና እንግዲህ እነዚህ መሰል ድሎች ይመስላሉ። አሁን በፌብራይት አድርገው ሶስተኛ ላይ አምጥተውታል አርሰናልን። ፔጄ እና ባርሰሎና ናቸው እንግዲህ በቀዳሚነት የተቀመጡት። ኦፍኮርስ ስቶርሊ ገና ፌብራሪ ምናምን ገደማ ላይ ነው ማለት የጥሎ ማለፍም ጨዋታዎች የሚጀመሩት፣ ብዙ ድራማ ልናይ እንችላለን። አርሰናል ግን ስኬታማ ሆኖ የወጣበትን ምሽት አሳልፏል ማለት ይቻላል። በጥቅሉ ትክክል ዴቨን ግብ ጠባቂው እጅግ የሚያስደንቅ የሚያስደንቅ ኳሶች ነው ያወጣው እንዳልከው የሳካም ደግሞ ወደ ቡድኑ እየመጣ ጨዋታውም ማሸነፋቸውን እርግጠኛ የሆኑበትን ገብ ያስቆጠረው እሱ ከመሆኑ ጋር በተገናኘ ብዙ ነገሩ ለአርቴታ እየሰራለት እንዳለ ምናልባት አንድ በቃ ማስቆጠር አለበት የምትለው እንኳ እስካልሆነ በስተቀር በኦዴጋርድ በኩል ማለት ነው። ብዙ የጨዋታው እንቅስቃሴ እጅግ በቃ ሲያቀናብረው የነበረው እሱ እንደሆነ የሚያሳይ ወይም የታየ ነገር ይመስለኛል የባርሴሎና ና የፔዥን ጨዋታ እንመልከት ዴቭ ይሄ ጨዋታ እንግዲህ ሁለት በተለይም ደግሞ በፔዤ በኩል በጉዳት የተመታ የቡድን ስብስብ ይዞ የመጣ ልትለው ትችላለ ከፊት ሁሉም ተጫዋቾቻቸው በሙሉ ጤነኝነት ላይ ቢገኙ አሰልጣኙ ሊመርጣቸው የሚችላቸው ተጫዋቾች ባለንዶር አሸናፊው ኡስማን ደምቤሌ፣ ዲዝሪ ዱዌ እና ክቪቻ ከቫራሽ ኬሊያ። እነዚህ ሶስት ተጫዋቾች በጨዋታው የሉም። ደግሞ ጨዋታው ከመጀመሩ አስቀድሞም እንደዚሁ የጉዳት ተሰማ የቡድኑ መሪ ለአመታት በፓሪስ የቆየው እንደዚሁ ማርኪኖስም ከቡድኑ ጋር አብረው አልነበረም። እነዚህ እንግዲህ ኖተብል የምትላቸው በቡድኑ ተጽዕኖአቸው ከፍ ያሉ ተጫዋቾች ነበሩ። በባርሰሎና በኩል እንግዲህ እንደ ሮበርት ሌቫንዶቭስኪን አይነት ተጫዋች ከተጠባባቂ ወንበር እንዲጀምር ማድረግ ራሱ ደግሞ የራፊና ከጉዳት ጋር የተገናኘ ጉዳይንም ትመለከታለ እና እነዚህ ቡድን ውስጥ ተጽዕኖቸው ላቅላቅ ያሉ ተጫዋቾች አለመኖራቸው በሁለቱም በኩል ሊነሳ ይችላል። ግን በፔ በኩል የሚከፋው ነበር። በጨዋታው ሲጀመር እንግዲህ የተሻለው የሚባለውን ባርሴሎና የተመለከትንበት ግልጽ የግብድል የፈጠረ ቡድንን በባርሰሎና በኩል ያየነበት ነበረ። በተለይም ፌራን ቶሬስ በአስደናቂ ይሄ በትሪቬላ ፓስ ላሚን ያማል እንደዚህ አይነት ነገሮችን ሲሰጥ በተደጋጋሚ እያየነው እንገኛለን እና በትሪቬላ የሰጠውን ኳስ በሚገባ ለመጠቀም ጥረት አድርጎ ነበረ። ግን እንግዲህ ወደ ግብነት እንዳይቀየር የሆነበት በተከላካዩ አማካኝነት ግብ እንዳይሆን የሆነበትን መንገድ ተመልክተናል። ግን ብዙ አልቆየም። እንግዲህ ይሄ አጋጣሚ አስራ አምስተኛው ደቂቃ ላይ ነው። አስራ ዘጠነኛው ደቂቃ ላይ ብዙም በዚህን ረገድ የማይታማ የሚባለው ቪቲኒያ ኳስ ተሳስቶ ለላሚን ያማል ሰጡ። ላሚን ያማል ለራሽፎርድ፣ ራሽፎርድ ደግሞ እንዴት በቃ ኳስና መረብን እንዲያገናኝ ለፌራን ቶሬዝ አመቻችቶ የሰጠበትን መንገድ ተመልከተናል። እንደውም የቻምፒየንስ ሊግ ፍጻሜ ጨዋታ ላይ ከኢንተር ሚላን ላይ ታስታውሳለህ፣ ዴዚሬ ዶዌ ተመሳሳይ አይነት ፓስ ነበረ አድርጎለት ግብ አስቆጥሮ የነበረው አሽራፍ ሀኪሚ ከጎሉ ጋር ባዶ ነበረ ያገናኘት አስደናቂ እንቅስቃሴን የተመለከትንበት ነበር። ራሽፎርድም አሲስት ያደረገበት ጨዋታ ነበር። እነዚህ እንቅስቃሴዎች ላይ ባርሴሎና እነ ፔድሪ የነበራቸው የአማካኝ ብልጫ እንደዚሁም ጥሩ የኳስ እንደዚሁ ቁጥጥርን በባርሴሎና በኩል የተመለከትንበት ነበር ግን ቀስ እያለ የፔስጂ ተጫዋቾች እነ ቪቲኒያ ከፊት መስመር ላይ ያሉት ተጫዋቾች እንደ ኢብራሂማ ባዬ ሴኒ ማዩሉ በቻምፒንስ ሊግ ፍጻሜ ግቢ ያስቆጥረው ተጫዋች እንደዚሁ ቀስ ቀስ እያሉ ወደ ቡድን ወደ እንቅስቃሴ መግባት ችለው እንግዲህ ሰላሳ ስምንተኛው ደቂቃ ላይ አስደናቂው ብዙም ጥርጥር ያለው አይመስለኝም ዴፍ የወቅቱ የዓለም ምርጡ የግራ ፉልባክ ሊባል የሚችለው ኑኖ ሜንዴሽ በአስደናቂ ብቃት ከውስጥ ነው እንግዲህ ኳሱን እየገፋ ሄዶ የመጨረሻውን ኳስ ይሰጠው ደግሞ ኩባርሲን እንዴት እንደቀነሰውና በኩባርሲ ከኋላ ቀርቶ ማዩሉ ከግብ ጠባቂ ጋር የተገናኘበትን መንገድ ስትመለከት በቃ ምን ያክል አስደናቂ እንደሆነ ያለበት ደረጃ ላቅ ያለ እንደሆነ በኑኖ ሜንዴሽ በኩል ያየንበት ጨዋታ ነበረ። እንግዲህ ይሄ ግብ ተቆጥሮ አንድ ለአንድ ሆኑ። ከዛም በኋላ እንደዚሁ በባርሰሎና በኩል እንደዚሁ ዝቅ የማለት ነገር ነበር። ሁለተኛው አጋማሽ ላይ ግን በፔዤ በኩል የበለጠ መነሳሳት የነበረው በተለይም ደግሞ እንደዚሁ ከጨዋታ ቁጥጥር ጋር በተገናኘ ከዛም ውጭ ደግሞ ሲፈልጉ የባርሰሎና ሃይላይን ይታወቃል። ባርሰሎና እየተመለከትኩ ነበር። አትሌቲክ ላይ ኦልሞስት ሰላሳ አምስት ሜትር ከግባቸው ርቀት ላይ ነው የዘንድሮ ሀይላይነት ተባበቃቸው የሚል ነገር ተመልክቻ አለው። ስልሳ አንደኛው ደቂቃ ላይ ዴቭ፣ ምናልባት ኑኖ ሜንዴሽ ው የጨዋታው ኮኮብ ተብሏል። እንደውም ብዙዎች እያሉ ያሉት ሁለት ጊዜ ላሚኒያ ማለን ገጥሞ በሁለቱም የጨዋታው ኮኮብ እንዲሆን ወይም ሆኖ ተመርጧል። እና ላሚኒያ ማለን የተቆጣጠረበት መንገድ ያሉን የሚገግት ግን ደግሞ ስልሳ አንደኛው ደቂቃ ላይ ያው ብዙ ውዝግብ ያለባቸው የእንግሊዝ ዳኞች ማይክል ኦሊቨር ነበሩ ጨዋታውን እየመሩት እና ለሁለት እንግዲህ ተጫዋቹ ላሚን ያማል ላይ ጥፋት ፈጽሞ ነበረ። በተለይም ደግሞ የኑኖ ሜንዴሽ ጥፋት ይታይ ነበረ ዴቭ እና ምናልባት ሌላ ዳኛ ቢሆን ሁለተኛ ቢጫ ካርድ አስመልክቶት ቢወጣ ረብ ፍጹም መሆን አልነበረበት የምትሉ አይደለም? ባለመስጠታቸው ደግሞ እንዴት ግን ሳይሰጡት ቀሩ? ከዛም በኋላ ደግሞ ጨዋታውም ላይ የነበረውን ኢንፍሉዌንስ ስትመለከት ምናልባት ያ ቀይ ካርድ አለመሰጠቱ ተርኒንግ ፖይንት ሊሆን ይችላል ብለ ታስባለህ እና እንግዲህ በሁለተኛው አጋማሽ የተሻለ ጫና የፈጠረው በተለይም ኢብራሂም አምባይ በነበረበት ቦታ በግራ በኩል ማለት ነው። እድሎችን ለመፍጠር ጥረት ያደረገ ባርሴሎናን ተመልከተን ማነው ፔዥን ተመለከተን ግን መጨረሻ ላይ ግብ በማስቆጠረም እንግዲህ ይሄ ብልጫቸውን ተወጥተዋል። አሽራፍ ሐኪሚ ግብ እንዳይቆጠር ያደረገው ተጫዋች በመጀመሪያው አጋማሽ፣ በሁለተኛው አጋማሽ ደግሞ የመጨረሻ ኳስን ለጎንካሎ ራሞስ አመሻሽቶ በመስጠት ባርሴሎና በጨዋታው እንዲሸነፍ ምክንያት ሆኗል እና እንግዲህ ምርጥ የሚባል ብቃትን በፔዤ በኩል በሁለተኛው አጋማሽ ተመልክተናል። በመጀመሪያው አጋማሽ በባርሴሎና በኩል ከጨዋታው መጠናቀቅ በኋላ ዴቭ እንግዲህ በጎንካሎ ራሞስ የሰጠው አስተያየት ይሄ ምርጡ ቡድንኛ ነ እንደዚህ እያሉ በባርሴሎና በኩል የነበረ ሀሳብ አለ እና እኔም ላነሳው የምፈልገው ከጨዋታው በፊት እንደ ላሚን ያማል አይነት ተጫዋች ሲሰጡ የነበሩ አስተያየቶች ምናልባት የፔዥ ተጫዋቾች ወሳኝ ወሳኝ ተጫዋቾች በቡድን ውስጥ ባይኖሩ እንኳን በስነልቦ ነው ማሳየት እንችላለን። አሁንም የአውሮፓ ምርጡ ቡድን እኛንን ሻምፒዮኖች ነን የሚለውን ነገር ለማሳየት ተጨማሪ ሞቲቬሽን የፈጠርላቸው ይመስላል። ሁለተኛው አጋማሽ ላይ የነበራቸው እንቅስቃሴ የነበራቸው ብቃት፣ ከፈለጉ ኳስ ተቆጣጥሮ ሲፈልጉ ደግሞ በመልሶ ማጥቃት እድሎችን ባርሴሎናን አደጋ ውስጥ ለመጣል ይደረጉ የነበሩ ጥረቶችን በሚገባ ተመልከተናልና ለዚህ ደግሞ እንግዲህ ሁሉም ኃላፊነት ሁሉም ክብር መሄድ ያለበት ለአሰልጣኝ ሉዊስ ሄንድሪኬ ነው። እንግዲህ ሉዊስ ሄንድሪኬ የቀድሞ የባርሰሎና አሰልጣኝ ነው እና የቀድሞ ቡድኑን በገጠመበት እንቅስቃሴ እጅግ ምርጥ የሆነ ብቃትን ፔዥ በኩል በተለይም በሁለተኛው አጋማሽ የተመለከትንበት ጨዋታ ይመስላል። ላሚን ያማል በእንቅስቃሴ በተለይም በመጀመሪያው አጋማሽ ጫና ለመፍጠር ጥረት ያደረገበት ቅድም ያነሳው እንደ ትሪቪል አይነት ፓስ ለመስጠት ጥረት ያደረገበት የተወሰነ ኑኖ ሜንዴሽን ዛሬ እንዴት ነው ሊያስቸግረው ነው ሊያስጨንቀው ነው የሚለውን ነገር እንድትመለከት የሚያደርግ እና ደግሞ በቃ ዓይንን የሚይዝ አይነት እንቅስቃሴን በላሚን ያማል በኩል ተመልከተን እንደውም ጎሎ 8 ስምት ለእሱና ለፔድሪ ነው እራሱ ሬት ያደረጓቸውእና ፔድሪ ያው ፔድሪ ካለ አማካኝ ክፍል ላይ በቃ እሱን ብቻ ማየት ብዙ የሚያጓጓ የሚያስደስት ነገር እንደሆነ ተመልከተናል። አንዳንድ ደግሞ ግጭቶች ነበሩ ኳሲስ ምቾት እንዳይሰማው በነፃነት ነገሮችን እንዳይከውን በማድረግም የተወሰነ ቻርጅ የማድረግ ነገር በፔዤ ተጫዋቾች በኩል የተመለከትንበት እንቅስቃሴ ነበርና እንግዲህ፣ ሁለተኛው አጋማሽ ላይ ፔዤ ላሳየው ብቃት ደግሞ ተጫዋቾቹም ወሳኝ ወሳኝ ተጫዋቾቹም ካለመኖራቸው ጋር በተገናኘ እና በመጨረሻም ደግሞ ባስቆጠሩት ግብ አሸናፊ ሆነው ወጥቷል። ይህን ነው ማለት የሚቻለው። ዴ ፔጄ እንግዲህ እንደምታውቀው የተጫዋቾች ጉዳት ብቻ ሳይሆን በቅርቡ በፍሬንች ትልቁ ክላሲኮም ተሸንፎን የመጠዋለ በማርሴ ሽንፈት ደርሶበታል እና ይሄን ስታይ በፍጹም የተጠበቀ አይደለም። ባርሰሎና ይህን ጨዋታ ይጨርሰዋል ያለ ጥርጥር የተባለበት ነበር እና ግን ተወደደም ተጠላም እግር ኳስ በቃ በግለሰቦች ስብእና ላይ ወይም ደግሞ በትልልቅ በኳሊቲ ተጫዋቾች ብቻ እንደማይመሰረት ማሳያው የኤንሪኬ ጥረት ነው። ይህን ቡድን ባለው ስብስብ በቃ በኢንዲቪጅዋል ጥረት ብቻ ሳይሆን በቡድን ጥንካሬ አሸንፎት ወጥቷልና በተለይ ባርሴሎና ቨርነለብል የሚሆንበትን ይህ ለካውንተር ሊጋለጡ የሚችሉበትን መንገድ በፋስት ካውንተር አታኪንግ እንዴት ሊጠቀምበት እንደቻለ ሰከንድ አፍ ላይ ስታየው በተለይ ሃይላይን የሚባለውን እንዴት እንደተጠቀሙበት ስታይ ኳሊቲውን ነው ልትናገር የሚያስገድድ። ኦፍ ኮርስ አንዳንድ ጊዜ ባርሴሎና ሜዳው ላይ እንደመጫዋቱ ሁለተኛ ጎል ለማግባት ለማሸነፍ ጥረት ማድረጉ ዋጋ አስከፍሎታል ተብሎ ሊነገር ይችላል። ግን በተቃራኒው ተጋጣሚ አንተን ባህሪ አይቶ በለመደው መንገድ በሚታወቅበት መንገድ ደግሞ በካውንተር አድርጎ ጎሎችን ማስቆጠር መቻሉ ሊያውም ደግሞ ፈርስት አፍ ምክንያቱም በዶሚኔት አድርገው ወጥተህ ብልጫ ወስደህበት ወጥተህ ሰከንድ ሃፍ በዚህ መልኩ ሲመለስ ስታይ ኬን ያለ ጥርጥር እንታረንቀው የሚጋብዝ ነው የሚሆነው እና እዚም የሪፖርቶችን እያየው አሁንም የተሟላ ስብስብ ካለው ከቆመበት ላይ አምና ከሰጠን ኳሊቲ ሌቭል ደረጃ ሊመጣ እንደሚችል ነው በርካቶች እየተናገሩ ያሉት። እና አይ ቲንክ የኤንሪኬንም ጥረት ነው እዚህ ላይ ማድነቅ የሚገባ የሚመስለኝ። ግን ሀይላይንም በተመለከተ በቃ ባርሴሎና ሁልጊዜም ዋጋ ሊከፍል እንደሚችል እየተገለጠ ነው ያለው። እንዲሁም ግንም በተመለከተ እንዲሁ ቀይ ካርድ ገባ ላይ ይገባ የተነሱ ክርክሮች እንደነበሩ እያደመጠን ነው በያቅጣጫው። ከቢጫ ከፍ ይላል፣ ዝም ብለን ካየነው ከቢጫ ትንሽ ከፊል ነበር አይደል፣ ከካላጋን እሱም ሊነሳ ይገባል የሚል ጉዳይ ሲነሳ እንደነበር አሰው ያለው ከዛው። እጪ ሲቲ ላይ ምንችለው ነጥብ እንዳለ አላቅም። ሰዓታችን እንደሄደ እያየሁ ነው፣ ሰዓታችንም ያ ሄዷል። የሃላንድ ነገር ግን በቃ ኮስተር ብሎ ቀጥሏል። ይህን ጨዋታ አሸንፎ ሊወጡ የሚገባበት እንደነበር ነው እንደነበር ነው። ዝም ብሎ ይሄ ጨዋታው ሀይላይትም ጨዋታው ላይ የወጡ ሪፖርቶችንም ስታይ የሚመሰክሩትም የሚናገሩትም ግን ያው የኋላ ኋላ እንግዲህ የፔናልቲው ሁኔታ እንዴት ዋጋ እንዳስከፍላቸው ታይቷል። በጣም ነው እግሩ ከፍ ያለው በነገራችን ላይ ለፔናልቲው መሰጠት፣ መጨረሻ ላይ ለሆነው ነገር ሁሉ ድራማዊ ነገር ሁሉ ሀላንድ ኦፍ ኮርስ ደስተኛ አይመስልም ከደጋፊ ጋር ግን አጨብጭቦ ደስታውን ገልጾ የወጣበት መንገድ አላቻ በመውጣታቸው ጥረቱ ትልቅ እንደነበረ ሃላንድም አይተናል። እንግዲህ ሲቲም አገር ውስጥም ውጭም ጥረቶችን አጠናክሮ ቀጥሏል። ወደ ቀደመው እነሱነታቸው ለመመለስ ጥረታቸው አሁንም ተጠናክሮ እንደቀጠለ እያየን ነው የምንገኘው። ባጭሩ ይሄንን ካለን የሚበቃ ይመስለኛል። ናፖሊም እንግዲህ ሆይሉንድ ሁለት ግቦችን አስቆጥሮ አሸንፎ ወጥቷል ቡድኑ ነጻነት የሚሰጠው ከሆነ እንደዚህ አይነት ነገሮችን ሊያደረግ እንደሚችል ኳሊቲውን እንዳለው የሚያሳይ አጋጣሚ ይመስላል። የደብሮይንና የኮንቴ የሰሞኑ ግርግር ትንሽ ትኩረት ስቧል እና ተጋጫች ወይ ግጭት ነገር ነው ወይ ብለው ሲጠይቁት ማ ብሎ ኮንቴ ከኔ ጋር ከሆነ መጋጨት ከማይገባው ሰው ጋር እንደተጋጨ ነው ማወቅ ያለበት፣ ከኔ ጋር ግን የተለየ ነገር የለም ብለዋልና መፍራት ያለበት ማንን እንደሆነ ሊያውቅ ይገባል የሚል አይነት አስተያየት ነው የሰጠው። ለሁሉም እንግዲህ ሱም የተከወነ ነገር ነው። ትናንትና የዩሮፓ ሊግ በርከት ያሉ ጨዋታዎች አሉ። እኔና አንተ ግን ቅዳሜ እንመለሳለን። አ ቅዳሜ ደግሞ እንደገና ሞቅሉ ጨዋታዎች አሉ። በእነሱ እንመለሳለን። በአካል ችዲ ስፖርቶች ነበረን በስራት ላይ አንድ መቶ አንድ ነጥብ አንድ ላይ ተወዳጁ ስራት ላይ እንዲሁ ደግሞ በዩብ ችዲ ስፖርት ላይ ከእናንተ ጋር ቆይታ አደረገን ለነበረን አጭር ቆይታ ክለብ ከለብ እናመሰግናለን። በአካል አንተን ማመሰገንኩ። መልካም ጊዜ ብያለው። ባባይ ሰላሙ መልካም ጊዜ ለአንተ።